ፍርድ ተጓደለ፣ ድሃ ተበደለ ብሎ ለፍትሕ ስርዓቱ ቅድሚያ ሰጥቶ መስራቱ ያንድን ሀገር የፊትን ሚዛን ያደላድላል። በተለይም የህግ የበላይነት እንዲከበር፣ ሁሉም ሰው በህግ ፊት እኩል ነው የሚለው የህግ መርህ ገቢር ሆኖ እንዲታይ የፍትሕ ስርዓቱ ሜዳ የተመቻቸ መሆን እንዳለበት በህግ ባለሙያዎቹ በኩል ይነሳል። ፍርድ ቤቶች ነጻና ገለልተኛ በመሆናቸው ዳኞቹም የሚፈርዱት ተከራካሪዎቹ ባሏቸው የመከራከሪያ ነጥብ ልክ ይዘውት በቀረቡት ማስረጃ በሚሰጡት የማሳመኛ ሀሳብ ነውና በሁለቱ ተከራካሪ ወገኖች በኩል ተመጣጣኝ የህግ እውቀት ከሌለ፣ ተገዳዳሪ የማስረዳት ብቃት ካልተፈጠረ አላግባብ የመብት ጥሰት ይኖራል፣ የፍትህ መጓደል ያጋጥማል፣ የሚዛን መዛባት ይከሰታል። ታዲያ ይህን የፍትህ መጓደል ለማስጠበቅ ጠበቃ ቁመው የህግ ባለሙያ ቀጥረው ለመከራከር አቅም የሌላቸው የህብረተሰብ ክፍሎች ነጻ አገልግሎት እንዲያገኙ ይደረጋል። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አቃቢ ህግ የሆኑት ተሰማ ግደይ ይናገራሉ። ወንጀሎቹ ከባባድ ሲሆኑና በተከሳሾች ላይ የፍትህ መጓደል ሊያጋጥም ይችላል ተብሎ ሲታሰብ በፍትሐ ብሔር ጉዳዮች ላይ በተመለከተ ግን ክርክሮቹ እንደሚታወቅ የፍርድ ቤት ክርክሮች ከባድና ውስብስብ ናቸው። ከዚህም የተነሳ ዜጎች ህግን ካለማወቅ የተነሳ በፍርድ ቤት በተገቢው ላይ ይከራከሩ ይችላሉና በዚህ ምክንያት ፍትህ ሊጓደልባቸው የሚችል መሆኑ ሲታይ ነፃ የህግ አገልግሎት ድጋፍ የሚሰጣቸው ይሆናል ማለት ነው። አቅም በማጣት የህግ እውቀት በማጉደል ብቻ ሰው ፍትህ እንዳያጣ የህግ ስርዓቱ ፍትሐዊነቱና ታዕማኒነቱ እንዳይሸረሸር ሲባል የፍትህ ሚኒስቴርን ጨምሮ በሌሎችም አካላት ነፃ የህግ አገልግሎት እንደሚሰጥ ያነሱት አቃቢ ህጉ አቶ ተሰማ ባሳለፍነው ሶስት ወር ብቻ በፍትህ ሚኒስቴር 178 በጠቅላይ ፍርድ ቤት ደግሞ 1361 ሰዎች ነፃ የህግ አገልግሎት አግኝተዋል ይላሉ። በዚህ ሶስት ወሮች የተሰጡትን አገልግሎት ብናይ በፍትህ ሚኒስቴር ደረጃ ወደ 178 ዜጎች ነፃ የህግ ድጋፍ አገልግሎት ተጠቃሚ መሆናቸውን ማየት እንችላለን ማለት ነው ጠቅላይ ፍርድ ቤትን መረጃ ስናይ በዚህ ሩብ ዓመት ብቻ 1361 ዜጎች 899 መዝገቦች ላይ ነፃ የጥብቅና አገልግሎት ያገኙ መሆናቸውን መረጃዎች ያሳያሉ ማለት ነው። የነፃ የህግ ድጋፍ አገልግሎታቸው አሰጣጣቸውም ዋናውና ዋናው የፍትህ መዛባት ያስከትላል ወይ አያስከትልም የሚለው በሚዛን ላይ ተቀምጦ ነው የሚሆነው። የፍርድ ቤት የክርክር ጉዳዮች ውስብስብ ከመሆናቸው የተነሳ በተለይም ከባድ ወንጀልና በፍትህ ስርዓቱ ላይ የሚዛን መዛባትን ያስከትላል ተብሎ ሲታሰብ ነፃ የህግ አገልግሎት እንደሚሰጥ ለነገሩን ለአቶ ተሰማ ግደይ፣ በነፃ እንዲቆሙ የሚጠየቁ ጠበቆች አገልግሎቱን የሚሰጡት ያለ ክፍያ ከመሆኑ አንፃር ፍትህን ለማስፈን ምን ያህል ቁርጠኛ ይሆናሉ ስንል ላቀረምንላቸው ጥያቄ ይህን መልሰዋል። በክፍያም ቢሆን በነፃም ቢሆን ምን አይነት ስነ ምግባር ነው መከተል ያለባቸው የሚለው የራሳቸው የሆነ ደንብ አላቸው። በዛ ደንብ መሰረት ነው የሚመሩት እና ሙያዊ ስነምግባራቸውን ጠብቀው የማገልገል ተገልጋዩን ክብር በጠበቀ መልኩ የማገልገልና የማስተናገድ ግዴታ ያለባቸው መሆኑን በማንኛውም መልኩ ደግሞ የጥቅም ግጭት በሚያጋጥሙበት ጊዜ ጉዳዩን አስቀድሞ ለፍትህ ሚኒስቴር የስራ ክፍሉ ለጥብቅና አስተዳደርና የነፃ ድጋፍ አገልግሎት ዳይሬክቶሬት ጉዳይን አሳውቀው ሌላ ባለሙያ ሊመደብ የሚችልበትን አግባብ ማመቻቸት የሚገባቸው መሆኑን የተቀመጠላቸው ግዴታ ነው። የፍትህ ስርዓቱ እንዳይጓደል ኢፍትሐዊ ተጠቃሚነት እንዳይፈጠርና በፍርድ አሰጣጡ ላይ የተዛባ ሚዛን እንዳይኖር ሲባል በሚደረገው ነፃ የህግ አገልግሎት ተጠቃሚዎቹ ለጠበቃው እውነተኛ ማስረጃን መስጠትና የተመደበላቸውን ባለሙያ ማክበርን ጨምሮ ሌሎች ግዴታዎች እንዳሉባቸው ዐቃቢ ህጉ አቶ ተሰማ ግደይ ይነግረውናል። ለጠበቃ ከሚከፈለው ክፍያ ውጪ ሌሎች ወጪዎች ሊኖሩ ይችላል። እነዚህን ወጪዎች በሙሉ የመሸፈን ግዴታ የተገልጋዩ ግዴታ ነው የሚሆነው ማለት ነው። ለምሳሌ የዳኝነት ክፍያ ሊሆን ይችላል፣ የኮፒ ማድረጊያ ሊሆን ይችላል፣ የምስክር የትራንስፖርት ወይም ደግሞ የመጓጓዣ ወጪ ሊሆን ይችላል። እነዚህን የመሳሰሉትን የመሸፈን ግዴታው ማነው የሚሆነው? የተገልጋዩ የሚሆነው ማለት ነው። ጠበቃው ሊያስቀርለት የሚችለው አንድና አንድ ወጪ የጥብቅና ክፍያውን ብቻ ነው። ነፃ የህግ አገልግሎት የፍርድ ቤት ክርክር ኖሯቸው ነገር ግን ጠበቃ ቆሞ የህግ ባለሙያ ቀጥሮ ለመከራከር አቅም የሌላቸው ስለመሆናቸው ከሚመለከተው አካል ማስረጃ ማቅረብ የሚችሉ የማህበረሰብ ክፍሎች በመንግሥት ጠበቃ እንዲቆምላቸው የሚደረግ የአሰራር ሥርዓት ነው። ይህም በአዋጅ ቁጥር 1249 አንቀጽ 31 ላይ በግልጽ ተቀምጦ ይገኛል። በተለይም ሴቶች፣ አረጋውያን፣ ሕፃናትና አካል ጉዳተኞች ለነፃ የሕግ አገልግሎቱ ቀዳሚ ተጠቃሚ እንደሆኑ በአዋጁ የተቀመጠላቸው መብት ስለመሆኑም ሰምተናል።